ሳድ ይህንን በማን ስም ቃል ትገቢያለሽ? በጌታ በአላህ ስም ቃል እገባለሁ ወይ? በአላህ ስም ቃል እገባለሁ። በቃ በአላህ ስም ቃል ገብተሻል። አላህ ሰምቶሻል። በፌክ አካውንት ሄደሽ ብትሰድቢ፣ በኦሪጂናል አካውንት ሄደሽ ብትሰድቢ፣ በውስጥ ሄደሽ ብትሰድቢ፣ በቴሌግራም ሄደሽ ብትሰድቢው አላህ ያያል። እኛ ባናይ ከዛ ስም ቀጣሻል። በስሙ የውሸት ስለማልሽ ገባሽ? እንዳትሰድቢው። አቤት ሰዎች ላመስግን፣ ሀቡ አዚዛን እና ፋፊን ላመስግናቸው። ማናት ደግሞ ፋፊ? ፋፊን ቀሚስት ናት፣ ትናንትና በቪዲዮ ያየናት ከአዚዛ አጠገብ የተቀመጠችው ው እነሱ በጣም ምርጥ እህቶች ናቸው፣ የስደተኛ እህቶች ናቸው እና በጣም ሀቀኛ ናቸው። ጉዳይ ውስጥ ነበሩ፣ ያውቁ ነበር። ትናንትም የተናገሩት ልክ ነው። እና ደግሞ አላህ ስብሃነሁ ወተዓላ በዳይ እናት አባታችሁ እንኳን ቢሆኑ ከተበዳይ በኩል ቁሙ ነው ያሉትና ሐዲሱን ተይሰማሪ ምስጋናት አቅርቢላቸው እውነት ነው የተናገሩት በጣም አመሰግናለሁ አላህ ያክብራቸው አላህ ይስጣቸው እኔ ደግሞ አንቺን ከነ ሁሉ ነገርሽ አመሰግንሻለሁ ለእህትሽ ለፋጡማ ድምፅ ሆነሽ እዚህ ቤት ብዙ ቀን ኮመንት ጽፈሽ እድሉ እንደማግኘት ጽፈሽ ጽፈሽ እድሉ ስታገኝ ማለት ጸንተሽ ተስፋ ሳት ቆርጪ ሳተዩ መጥተሽ ኮመንት ጽፈሽ ገብተሽ ለፋጡማ ድምፅ ሆነሽ፣ ፋጡማ ዘጠኝ ሺህ ሪያሏ ሀቋ ከአራት ዓመት በኋላ እንዲመልስላት በማድረግሽ በጣም አመሰግንሻለሁ። እሺ እሻብይ እናቴ አላህ ደግሞ ጥሩ ባሊስጥሽ እና እንገላገል አሚን፣ አሚን። በየኔ ምርቃት ይደርሳል ወላሂ።

ዚዛ ታረቁረበሳገ እናንተ ሰዎች፣ እኔ ዛሬ የመጣሁት ትለያንትና ቀውን የማቃትን ያክል ስለተናገርኩኝ አይመኒታ ደግሞ ቅርብሎት ከሆነ መቸቅር እንደማይል እርግጠኛ ግን፣ ቅርብሎት ከሆነ እኔ እንደማ እንደማከብርህ ማንም ሰው እንዲነካህም አልፈልግም። በእኛ የተነሳ ብዙ ነገሮችን አልፈሃል፣ ብዙ ረመጦችን ረግጠሃል። አሁን ግን እዚህ ደረጃ ደርሰሃል፣ አልሐምድሊላህ። ቢሆንም ደግሞ ከአንተ ወደ እሷ ስላመዘንኩኝ ቅር እንዳይልህ፣ ሀቅ ሀቅ ነው። ይሄ ማለት አንተን አልወድህም ማለት አይደለም። ለምን እኔ እሷም አላቃትም፣ በእርዳታው ጊዜ ብቻ ነው ማቃት። ይሄ ነገር ግን መፈጠሩ በጣም ስላሳዘነኝ ጩሄ ባሃለሁኝ፣ ተናግሬ ያለሁ ይቅርታ ልልህ እፈልጋለሁኝ ማለት ነው። ለምን አንተን ማይንህ በመሲ አይን ነው። ገብቶሃል። እንደዛ ስለሆነ የአንተ ያከራ ወንድሜ ነህ። ተገናኝተን አናውቅም። ሳውዲ አረቢያ እንኳን በምትኖርበት ሰዓት መልካሙን መኝልሃለሁኝ። ግን ትናንትና የተናገርኩት ተናገርኩት ሐቅን ይዤ ስለሆነ ቅር እንዳትል። የወደቀን ዛፍ ምሳሪ ይበዛበታል የሚሉት ነገር ሁኛ አይደለም የመጣሁት ሐቅን ይዤ ነው የመጣሁትና፣ አውፉ በለኝ። በጥ በሐቅም ላይ ብጮህብህም አውፉ በለኝ። ይሄን ልልህ እፈልጌ ነው። ና አንተ ነው መለይ ሂሳብ ልትለኝ ፈልገህ ነው ከሆነ፣ እሺ ችግር የለም። አውራ አሁን አሁን እየጠበቀ እኮ ነው። አየሽ፣ ጨዋ ነው ሰው አያማርቅም። ተራ ጠብቆ ነው የሚያወራው። እና አንቺ እስክትጨርሽ እየጠበቀሽ ነው። ኦኬ። ማ መርሃባ። እኔ እንግዲህ አዚዛ ማውቃት በስደት ላይ በጣም ብዙ መከራ እየከፈለች እንዳለ ከመሲ ጋር የምናወራ ነበርና በጣም እኔ በጣም ታሳዝነኛለች። ታሳዝነኝ በዛ ችግርና መከራ ምን ያክል ነገር እያለፈች እንዳለ ብዙዎቻቸው ባታቁ እሷ ታውቃለች፣ እኛ እናውቃለን። በተለይ ሰው ነበር ነው እና ለልጇ ያላት ፍቅር ለልጇ የምትከፍለው መስዋዕትነት በዛ ነው ማውቃት። እኔ በሌላ አላውቃትም። እንዲሁም ስትነግድ ሪፖስት አደርጋለሁ። ልጅቷ ከረሜላ ስትሸጥ በቃ ምን አይነት እናት ናት? እንዴት ምና በጣም ብዙ ነገር አስባለ። በዛ ላይ ደግሞ አማቼ ናት። ዞሮ ዞሮ የሚገርምሽ አማቼ ናት። የባለቤቴ ባለቤት ቤተሰብ ናቸው። ማታ ስጽፉልኝ ነበር። እሷ እኮ አዚዛ ማለት የከሌ ከሌ ልጅ ልጅ ምናምን ተባብሎ እያወሩ ነበረ ነበር። አማቼ ናት። የሚገርምሽ እኔ አላውቅም። ማታ ነው እኮ ተዛምዳቸው ነው ያቀር እና ትናንትና ነገሩን እያወራን አንቺ እየመራሽ ጨርሰን አምነን በቃ ጨርሰናል። ኦልሬዲ እሺ እኔ ጋር ገና ከመጀመሪያው እኮ አላሳመናችሁኝም አላት። ሂሳብ አላታ። እኔ ጋር ብረን አላት። እቺ ሴትዮ መልኳ ነች እንኳን አላወቅኳትም፣ እኔ ተለውጣለች በጣም። ማናት ስል ፋጡማ ታውቃለህ? ማናት ፋጡማ ስል ጉዳዩ ስትነግር፣ ከዛ አስቆምኩሽና ና ራሴ የተናገርኩት ሐቁን ከዛ ፍሬን እንደበጠሰ መኪና ከዛኛው አስፓልት ዘላ ወደ እኔ ጠጥታ መጣችና በዛ ጊዜ ቅስሜ ተሰበረ። ለምንድን ነው ቅስሜ የተሰበረው? እውነትም ይሁን ውሸትም ይሁን ምንም ይሁን ወረዲ፣ ጨርሰናል። ነገሩን እንደ አዲስ ይጋጋል። አላይሽ፣ ተጋጋለ። ከዛ ሲጋጋል እኔ ምንም አላልኩም። መልስ፣ በቃ ተውት። እኔ እኮ እዚህ ጋር በቃ ከፍላለሁ ብያለሁ፣ ሌላ ነገር አላልኩም ብዬ አልኩኝ። አልሙሂም እህቴ፣ አፎቶሪላ እንትኒም አላ እንትን ይበልሽ። ዋናው ነገር ፋጡማ አቋን አግኝታለች። አላህ የበረካ ያርግላት የጤና ያርግላት። ምትሽራ ምድንበት አላህ ያርጋት ዛሬም ነገም በአኑን በልጅነው የምመለው ይኸው ሐቢብ አንቺ አለሽ ሌሎች እህት ወንድሞች ያላችሁ፣ ዛሬም ነገ መታከም የምትፈልግበት ቦታ ካለ ኢትዮጵያ ውስጥ የትም እኔ ማንም ሳያስፈልግ ካላህ በታች አጠገባዋለሁ። አለው ሀርቡን ያለችው ሀርቡን ያለችው ተብሏል። እዛው የባለቤቴ ቤተሰቦች አሉ። እዛም የሚቸግር ነገር ካለ እህልም ለመላክ ለምንም፣ በቃ የምትፈልገው ነገር ካለ ጤፍም ይሁን ስንዴም ይሁን ሀብሀብም ይሁን ማንጎም ይሁን እዛ የሚመረት ስላለ ማለት ነው የእኛ እሱን ለመላክም ዝግጁ ነን። ከልቤ ነው እኔ ከልቤ ነው ወላሂ ሱማ ወላሂ ከልቤ ነው የምናገረው ነው

አላህ ይስጥህ። አይመኒታ በጣም ነው የምናመሰግነው በመጀመሪያ ደረጃ አክብረህ ስለመጣህ በጣም እናመሰግናለን። ሀያ ቀን ስጡኝ ብለህ ግን በአንድ ቀን ገንዘቧን ሐቋን፣ 360 ሺህ ብር ስላስገባህ ዘጠኝ ሺህ ሪያል በዛሬ ምንዛሬ 360 ሺህ ብሯን አስገብተ ደረሰኝ ስለላክ እናመሰግናለን። እና ደግሞ እኔ ማመን እስኪያቅተኝ ድረስ ማለት እያስመሰልክ እስኪመስለኝ ድረስ ጥሩ ሰው ነህ። የምሬን ነው ምልህ እንደዚህ ማለት አይ ዶንት ኖው፣ እኔ ብሆን ያንተን ያህል ሆኖ አለ ወይ አላቅም። እኔ አንድ ሰው አንዴ ካስቀየመኝ ቆረጠ ነው ማድረገው ባንዴ አልችልም። እኔ እና በጣም የእውነት ከሆነ የተናገርከው ነገር ሁሉ ከልብህ ከሆነ እጅግ በጣም ጥሩ ሰውነህ ምንም ቂም አትይዝ፣ የዋህ መልካም ሰውነህ ማለት ነው። ድጋሚ ለመርዳት ዊል በቃ ድጋሚ ሂጅ ልርዳት ድጋሚ እያልክ ያለው ነገር ከልብህ ከሆነ ወላሂ እኔ ቃል የለኝም። በጣም ምንም እናመሰግነው። አላህ አክበር፣ ከልቤ ነው። ምክንያቱም ኢትስ ማይ ካራክተር እኔ የተፈጠርኩበት ነው። በተለይ ሳውዲ አረቢያ ያሉ በደንብ ያውቁኛል። የሚባል ነገር አታውቅም ሰው ላይ ወላሂ በቃ አልተፈጠርኩበት። የሚገርምሽ ነገር ምንም ልቤ ውስጥ በጭራሽ በጭራሽ ነው የሚልሽ። አሁን እሙን ታውቃታለህ? እሙ ቤስት ፋሚሊ ሀቡ አይመኒታ መልካም ሰው ነው እያለች ነው። ታውቃታለህ እሙን እሙ ካዩሀት ምናልባት እሺ መስሎኝ ድረስ ማመን አቃተኝ። እውሙ ቀ እያስመሰለ አይደለም አይመኒታ ዘይማ ህወ ህወኪዳ ወላይ እንደዚህ ነው። ድሮም እንደዚህ ነው። በዩቲዩብም ስናቀው በቲክቶክም ስናቀው እንደዚህ ነው። ሀታ ጓደኞቹ ጋር ሁኖ የሚሰሩት ዝም ብሎ አድ ቪዲዮ ላይ ስናየው ህወኪዳ ሸዋዬን ታስታውሳታለህ ሸዋዬን ለዝ ለቁም ነገር ያበቃል አይመኒታ ንተነ አዚዛ ትናንትና ስትመሰክሪበት ነበር። ዛሬ በጣም ጥሩ ሰው ነው። ሀቅ ነው፣ ሀቅ ነው፣ ሀቅ ነው። በ900 በዚች ብልጅ ብር መስክራለሁ፣ አሁንም መሰክራለሁ። ሀቅም ስለሆነ ተገኝቷል። ላይመኒታ ደግነት በእኛ ጦስ እስር ቤት ለመግባቱ ተናግሬያለሁ። ዛሬ ቀኑ ሙሉ ስናገር ነው የዋልኩት። ሀቅ ነው። ይኸውልሽ እንዴት መሰለሽ፣ እዚህ ቲክቶክ ላይ ቁርጥ ቁርጥ ያለች ነገር ስለምትበታተን ነው እንጂ አይመኒታ በማን እስር ቤት ገባንቹ ነው የገባሁት ብሎ ሲላት፣ በሷ አልገባህም በእኛ ገብተሃል። በሙሉ ኢትዮጵያኖች እራሳቸው ኢትዮጵያኖችና ኤርትራዊኖች አስገብተውሃል። እንዴ ብዙ ነገር አለ ሀቡ፣ ብዙ ነገር አለ። አንቺ የምታውቂው እሱ የሚያውቀው ስንከታተለው የነበርን ሰዎች እናውቃለን ሀቢበቴ። ስለዚህ ሁሉን ነገር መግለጽ ስለማንችን ነው እንጂ ይሄ ክፉ ሆኖ አይደለም። ተንኮለኛው እንዲሆኑ አይደለም ግን በእሷ ላይ በተደረገው ነገር አዎ፣ ማይርዲኒ በቃ ተናግሬያለሁ። በሌላ ነገሩ ከመጣሽ ግን ይመስለኛል ባልሳሳት የሆነ የድሬን ውሃ ጠጥቷል መሰለኝ፣ እንደዛ እንደዛ አይነት ነገር በቃ የፊቱን የፊቱን የፊቱን ልጅ ነው ይሄ ነው። እኔ ነገጣት እኮ እኔ ምላስ ይያዛል፣ ሀቅ ነው፣ ይጨርሻል። በነገራችን ላይ እንዳመሰግኝ ብዬ አይደለም፣ እንዳመሰግኝ ብዬ አይደለም ዛሬ ቤቴ ላይ ሂጀበታለው ቪዲዮ ሰርቻለው፣ ሁሉን ነገር ተናግሬ ያውጥቻለው። ግን እዚህ ልናገር ብዬ ነው እንጂ እሺ። እንዴ ሰላም ሰላም ነገር ሰላም ብያለው፣ ሁላችሁንም ሰላም ብያለው። በቃ ጥሩ ነገር ነው ያደረግሽው። እኔ እራሴ በአዚዛ እና በአይመን በኩል ያለው ነገር በቃ በጣም ልቤ እንትን ብሎ ነበር፣ ምክንያቱም አዚዛም እውነትን ይዛ ስለምትሄድ ነው። አይመንም ማለት ሴት በቃ እናት ታውቂያለሽ፣ የእናት አንጀት ሩሩ፣ አዛኝ፣ ለብዙ ሰዎች መስዋዕት የሆነ ሰው ነው እውነት። እኔ ትናንትና ይህን ነገር ሳየውና ስመለከት በጣም ነው እንትን ያለኝ እና እሱ ለብዙ እህቶች፣ ለብዙ ሰዎች በተለይ በተለይ በሳውዲ አረቢያ ላይ ላሉት ብዙ መስዋዕት ሆኖ ነው ሕይወቱንም ብዙ ነገሩንም በገንዘቡም በጉልበቱም ብዙ ነገር ከፍሎ አገር የገባበት ምክንያቱ ራሱ ያው ለሰው ሲል ነው። ለእኛ ለሳውዲ ውስጥ ለሚኖሩት እህቶቹ ሲል ነውና አልኩትም ታዲያ ለምን ስለው እኔ አሁን ህገ ወጥ ነገር በፍጹም ለማንም ብዬ ይጋልጣሰም ምን ምን የሚቀራ ስለው አንቺ ልምጠነሽ አዎ፣ ምክንያቱም ማይቶካል ምክንያቱም ዋጋ ከፍሎበታል ዋጋ በጣም ከፍሎበታል። እውነቴን ነው የምልሽ እኛ አለ ሳውዲ ላይ አልኩሽ በቃ ምርጥ እውነት ለሰዎች ሲደርሱ የነበሩት አምስት ስድስት አይሞሉም። አንዱ አዚዛናት ነፍሷን ይማሩ፣ መሲናት፣ አይመኒታ ነው፣ ሮሚናት እና ማነው ስሙ ጋዜጠኛው አዚዛዬ፣ እንትና ነቢዩ፣ ነቢዩ ሲራ፣ ነቢዩ ሲራ። እውነቴን ነው የምልሽ መስዋዕት የከፈሉ የእውነት ሀቅን ብዙ ከገንዘባቸውም ከጉልበታቸውም ብዙ ያደረጉ እነዚህ ልጆች ናቸው እና ለስንት ሕዝብ፣ እውነቴን ነው። ስንት ሬሳ ቤት ኢትዮጵያ ውስጥ አስገብተዋል? እራሳቸው ስንት መስዋዕት ከፍለዋል? እውነቴ ነው። እንደዚህ ብዬ የምዘረዘርልሽ አይደለም። እርዳታን መጀመሪያ እንትን ሲሉ የነበሩት እነሱ ናቸው። እና ከሰው ምንም አይገኝም። አላህ ለሰው ምንም አይነት መልካም ነገር ያደረገ ምንም፣ በቃ ምክርም የሰጠ ገንዘብ ያሰባሰበም ድምፅም የሆነ ሁሉ ፈጣሪ በእድሜና በጤና ይክፈለው። የሰው ልጅ ምንም ነገር ብታደርግ ሁለት ብታዚሁ እግሬ ተንጠለጠለ ይላል። ሀያ ዘጠኝ ቀን ደግ ስራ ብትሰሪ እና አንድ ቀን ስህተት ብትሰሪ የሀያ ዘጠኝ ቀኑ ሊደል ትብሻል። የሰው ልጅ ዋናው ጉዳያችን መሆን ያለበት ከፈጣሪ ጋር ነው። ፈጣሪ የሰውን ውለታ አይረሳም፣ ጽፎ ያስቀምጣል። እሱ ለእያንዳንዳችን በጤናችን በእድሜያችን ጥሩ ከሆንን ይከፍለናል። ፈጣሪ ሰው ከሳው ምንም መጠበቅ አይጠበቅብንእሱ ከፍሎታል ራም ነው። በዚህ አጋጣሚ ይህን ነገር አይተው አይመኒታ ሌላ ነገር እንዳደረገ ሌላ ተንኮልግ ውስጥ እንዳይገብተው ምክንያቱም ነጋዴ ነው ብዙ ስራ የሚሰራ ልጅ ነው። ሌላ አፍ ውስጥ እንዲገባ ደስ ስለማይል ነው ያን ነገር ለመናገር ብዬ ነው። እውነቴን ነው ምድሽ ከልቡ ሰው የሴት አንጀት ያለው ሰው ነው አልቃሽ እኔ እውነቴ በጣም ብዙ ብዙ ነገር አለ እዚህ ጋር የሱ ተዘርዝሮ ስለማያልቅ ነው። አይመኒታ ወንድም ማለም አብሽራ ይዞ አንዳንድ ጊዜ ይፈጠራል። ፋጡማም እንግዲህ አብሽር የኔናት አላህ ያሽርሽ፣ ከጎንሽ ነን እህት አለምዬ። አብሽር የኔናት አፉበዩ ከአንጀትሽ አፉበዩ ታውቂዋለሽ አይመኒታ አፉበዩ። የቀረ ነገር ካለ እንኳን እኛ ምንም ችግር የለም። አንቺን ከስሽ አለንሽ እህትዬ። አይዞሽ መጨረሻሽን አላህ እንግዲህ እሱ እንዳለሽ ነው። በቃ ተከታታይ ህክምናሽን ሄደሽ ብዙ ነገር በፍቅር እኮ ብዙ ነገር ይደረጋል። እንደዚህ ንግግር አንዳንድ መመላለሱ ነው። እልክ ውስጥ ይጋስ ገባን፣ ሌላ ነገር ውስጥ ምን ገባ? አፍተባ ብለው ጨርሰናል እኮ አንቺ። አይመን ጥሩ ሰው ስለሆነሽ እንደምትተዋወቁ ለማየት ነው ሳብኩሽ እንጂ ጨርሰዋል። እንዴዋላ እንደምንመለስ አይ ያ ልቧ ልቧ ከልቧ አፉት በለው ከልቧ አማየይዚዛዬዚዛዬናት በ ርንናት አቢባይ መሰግናለ በጣም አመሰግናለሁ። በነገራችን ላይ ሀቡ ፍራሽ እኛ ፍራሽ እንሰራለን እና ምናልባት ንትን ሚሞሪ የሚባል አዲስ የምጣይ ፍራሽ አለ። በተለይ የወገብ የወገብህመም ላለባቸው ማስታወቂያ የሰሩ አይደለም፣ ሳዲቅ ማስታወቂያ የሰራ አይደለም። ፍራት ድሪድ ጋይስ ፎሎ አድርጉ። ነውር ነው ማስታወቂያ ለመስራት ሳይሆን እና ሚሞሪ ፎርም የሚባል ይሄ በተለይ ወገብ ለሚያማቸው፣ የዲስክ መንሸራተት፣ የአጥንት መሰበር አለባቸው በጣም ጥሩ ፍራሽ ነው እና ምናልባት የምትቸገር ከሆነ እሱን ላደርግላት ልልክላት። ፍራሽ ትፈልጋለሽ? ሙቱን አብሪላታለ እሺ አዋለት። መርሐባ መርሐባ። እሺ በጣም ጥሩ። አላህ ይስጥክ አይመኒታ በጣም ነው የምናመሰግምህ። እና ጋይስ ፎሎው አድርጉት፣ አበረታቶት ያው የሰው ሀቅ መልሷል ሀቅ የለበትም። ስለዚህ አበረታቶት፣ ስራው እንዳይበላሽበት የተለያየ ቪዲዮ እየሰራች ሁላችሁና ሰዎች ደግሞ ኦልሬዲ ሰጥቷል። ስለዚህ ከላስ እና ጠውነቱን ደግሞ ያው አዚዛም እራሷ ይብል ካዚዛ አዚዛም እራሷ መስክራለች። ጨርሰናል እኛ። አይመኒታ መጥፎ ሰው ማለት ያለም የለም። አይመኒታ ብር የፋጥሞ ሐቅ አለ በቃ ልስተ ነበር ሐቅ አመለሰ አለቀ በቃ። አንቺንም በጣም ነው የማመሰግነው አቡዬ ኑሪድን ነገሮችን ባላንስ በሆነ መልገት መልክ አይተሽ ሰዎችን የምታስጠርቂበት መንገድ ቅድምሽ ነገሮችን በማየት የሌሎችንም ወይም ማይሆን ነገርም ስንናገር በማገድ በማቆም ለምታደርጊው ነገር እናመሰግናለን። ሀቡ ብዙ ወዳጅ አለሽ፣ አላህ ወዳጅሽን ያብዛልሽ። ብዙ ጠላት አለሽ፣ አላህ ከጠላት ይጠብቅሽ ቤተሰብሽ። ይበልጥ ደግሞ በነገራችን ላይ ወዳጅ እኮ ይበልጣል። ጠላቱ ሁለት፣ ሶስት፣ አራት፣ አምስት ነው። ክፉ ያናግራሉ እንጂ ሶስት፣ አራት አምስት ናቸው ከመቀኝነት ከክፋት ከአንቺ እድገት ከአንቺ ለውጥ እንጂ እኮ አንቺ እነዛ አልደረስሽባቸው አልነካሁባቸው ወይ እቃቸውን አልወሰድሽ ወይ ብራቸውን ወይ ቀለባቸው ወይ እንጀራቸውን አልበላሽ። ግን ሰው ልቡ ሰፊ ነው፣ ብዙ ነገር አለው። ያው ያን ማለት አያስፈልግም። ግን አላህ ይጠብቅልን አላህ የሚሸራውም የእኛን ወዳጆችን አላህ አላህ ይጠብቅልን ያኑርልን። ፋጥማ አሁንም አላህ ያሸደሽ ሕክምናሽን ተከታታይ ነገዛሪ ሳቲ አዲስ አበባ ላይ ሪፈራሚ ያስፈልገሽ ከሆነ ንገሪን። ፍራሹ ነገ ልክልሽ አለው። አዲስ አበባ ላይ ሪፈራ የሚያስፈልገች ከሆነ አሁንም የአጥንት ስፔሻሊስቶች አሉ፣ ጥሩ እንትኑ ስላሉ ተከታታይ ፊዚዮቴራፒ የሚያስፈልግም ካለ አሉ፣ የምናውቃቸው ጥሩ ሰዎች፣ ይሄናም አርጉልኝ ብላቸው በነፃ የሚያደርጉ እቺ ህቴናት፣ አርጉልኝ እርዱልኝ፣ እንዲሁም እንደዚህ ብር ነበራት እንደዚህ መለስኩላት ነኝ ካልኩኝ ማንም ሰው በእርግጠኝነት ሊያደርግ ይችላል። እንዲህ ብለኝ ሰ ኑሮ አቅም አልሐምዱላህ ይሄን አደርጋለሁ አቡዬ፣ አናድክምሽ። ቤተሰብ አለሽ ባላለሽ ልጅ አለሽ፣ አንቺን አናድክምሽ። ለእነሱም ጊዜ ያስፈልጋል። አፎትር ለዚህ ያላችሁን በጠቅላላ ያላችሁ ያስቀየምኳችሁ በጠቅላላ አፎቱ ጠይቃለሁ። ያስቀየማችሁ ደግሞ ያለ ስራይ ስሜን ምንን የሚያጠፋችሁ እናንተንም አፎቶ ብዬ አለው። አላህ ልቦና ይስጥ ለሁላችንም፣ ሀገራችንን አላህ ይጠብቅን። እናንተም ወደ ሀገር ገብታችሁ እንደኛ ነጋዴ ለመሆን አላህ ያብቃችሁ። ሳዲቅ በርታ ወንድሜ፣ ቶሎ አርግያለሁኒ በርታ ሳዲቅ፣ እንገዛሃለን። ከዛ አመሰግነ። ሳዲቅ እኮ ለሳይመን ልጄ ቻሌንጅ ሰጥቶታል 50 ሺ ፎሎ ከሞላ ኦሬዲ ሞልተናል 50 ሺ ፎሎ ሳ ሃምሳ ሺህ ሞልቷል ግን እስኪ አርጎት ጋይስ በጣም መልካም ሰው ነው። ሳቅ እናድርጓል። በጣም ትሁት የሆነ ሀምብል፣ እኔን ራሴን ያስታውሰኝ በቃ። አሁን እሱ ቅድም ሲናገር እኔ ለመናገር ያን ጊዜ እሳት ነጋዴ ብቻ ሀቢባ፣ ሁልጊዜ ሀምብል ይሁን። ሰዎች የተወሰነ አው ሰዎች የተወሰነ ጊዜ አምብል ይሆንና በጣም ፎሎወር ይበዛላቸው፣ ጋሻ እና ጦር ሰራዊት ይመስላቸውና በጣም ቲቪት ይወጣራቸዋል which is እንደዚህ አይነት perception ተክላል እና ተህተና አይወሰድ። ሁሌ ትሁቱ ሁሌ ይጠቅማል ወንድሚ። ሁሌ እሺ፣ ሁሌ ትሁቱ። አመሰግናለሁ። እኔ እይታ ያለች ተጠጋቤ ሳጠፋ ትቆጣኛለች፣ ጥሩ ነገር ሲያደርግ ደግሞ ታበረታታኛለች። አሁን እይታ አለ ጅግሬ። አዎ እኔ ነው።